ጥሎ የመጣ ነው። ጥሎ የመጣው ሊያገባ ነበር። ሰርጉ ነው የተጓጓለው። በጣም አካበዳችሁት። ምንድን ነው እንደውም፣ አንድ ነገር፣ እኔ ካላገባው አያገባም። አንተ ወንድ ነህ፣ እኔ ካላገባው አታገባት። ምክንያቱም እኔ በአሁኑ ሰዓት ማግባት አልችልም። ማግባት የማልችልበት ደግሞ ልጆቼ ትንንሽ ናቸው። አንደኛ ደግሞ አንደኛ ገና ጡት ትጠባለች። ጡት የምትጠባ ሕፃን ልጅ መቼም ላገባ ሄድ አይደል። ስለዚህ ልጆቼ

ነገር ተቋቁሜ ልጆቼን በይን እንዳያዩ ተቋቁሜ ተደብቄ እያለቀስኩኝ ስታምማክን ቤት እጄ አራስ ልጅ እንዴት አድርጌ ልሂድ? ስንት ነገር በጣም ብዙ ነገር አለ። ማውራት አልችልም። ያንን ነገር ሁላ እንትን ብዬ አሁን ላይ ሳይድ ምስዋት ከፍለዋል ስትሉ በጣም ገረመኝ። እንደ አባት ማለት እኮ በቃ ማለት አባት ማለት ፍቅሩን ሳያወራ የሚሰጥ ሳያወራ የሚለግስ እኛ ሴቶች ፍቅራችንን ብዙ ጊዜ በማውራት ለእናትነት ሊሆን ይችላል፣ ለፍቅርም ሊሆን ይችላል። አይይይይ አለ የሀገሬ ሰው። አይይይ እንግዲህ ንግስት ሱማያ ማለት ነው። እንጢጥ እንጥጥ አልሽ ቦጋ ለይሙት ምንም ምንም። እኛ እንግዲህ እንደ ሩታ ደጋፊዎች ማለት ነው፣ ፍጥጥ ብለን በቃ። አይ ምንም ነገር ሳይሆን አይተን ያላየነውን አይተናል ወይ ያየነውን አላየንም ምናምን አይነት ነገር አናወራ፣ እንዴ እንዴ እንዴ! ንግስት ሱመያ፣ ምን ነው ምን ነው ምን ነው አው? አንገትሽ እንድትደፊ አንፈልግም። አንገትሽን እንድትደፊ እንድትሰደቢ ምናምን አንፈልግም። ነገር ግን ደግሞ ምን እየተካሄደ ነው እንዴ? ሰኢድ የሚመልሰው መልስ እንዲመለስለት የፈለገው ጥያቄ ሌላ፣ አንቺ የምታወሪው ሌላ። ንግስት ሱመያ፣ ወዴት ወዴት ነው ነገሩ? እንዴት እንዴት ነው ነገሩ? እንዴት እንዴት ነው ኦ ዛሬ ደግሞ ማለት ነው በጋ ላሙት ቆብድ ቆብድ ብድ ብላን የመጣችው ድድ ሰኢድ አምሮበት ለብሶ ምናምን ሲመጣ ማን ከማን ያንሳል? እንደዚህ እኮ ነው ማለት ነው። እና ኩላ ተካኩላ ነው የመጣችው ማለት ነው ዛሬ ንግሥት ሱመያ። ደስ ይላል። ለማንኛውም ራስን መጠበቅ፣ አዎ ግድ ይላል፣ ግድ ይላል ማለት ነው። የምን ራስ መጣል ይህም ሆኖ እንዳለ ሆኖ ይህ እንዳለ ሆኖ ግን እንግዲህ ሰኢድን ዝታበታለች ማለት ነው። እኔ ሳላገባ እንዲያውም አታገባም፣ ካገባህም ደግሞ የዛሬ ስንት ዓመት ነው ያለችው። አስር አመት ልጆቹ አስር አመት ሲሆናቸው በቃ አስር አመትና ከዚያ በላይ ሲሆናቸው ነው ማግባት የምትችለው። በቃ ከዚያ በፊት ወይም ከዚያ ውጭ ማግባት አትችልም። እኔ እያለሁም አታገባምም። ምክንያቱም እኔ ከአንተ ጋር ሁኜ ብዙ ነገር የናጠቻለሁ። ስለዚህ አሁን ዝም ብለህ እንደፈለግ ስትሆን ምንም እምተው እንዳይመስልህ ብላ እንግዲህ እልህ ውስጥ ተጋብታለች ማለት ነው ንግስት ሱመያ። ወይኔ በላቸው፣ አሁን ነው መሮጥ። እልህ ውስጥ ተጋብታለች ማለት ነው። እንግዲህ መጨረሻው ምን ይሆን? ውድድሩስ መጨረሻው ምን ሊሆን ይችል ሊሆን፣ ግቡስ ምን ሊሆን ይችል ሊሆን፣ እኛም እንጠብቃለን ማለት ነው ቤተሰብ የምሬን ነው። እኛ እንጠብቃለን፣ ግን አረጋጊ ንግስት ሱመያ ማለት በእርጋታ በማስተዋል ነገሮችን አርቆ በማሰብ ነው እንጂ እልህ ቤት ሰርቶ አያውቅም። አናውቅም እልህ ቤት ሲሰራ እና እልህ ቤት ሰርቶ አያውቅም። ስለዚህ እልህ ውስጥ እልህ አትያያዥ፣ እልህ ውስጥ አትግቢ። የምሬን ነው ማለት ነው። ሰላም ሰላም ለእናንተ የሆነ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ ዛሬ በተለመደው በንግስት ሱመያ ዙሪያ ነው የመጣሁት ማለት ነው። ሰኢድ እንግዲህ አገባለሁ ወይ አላገባም ወይ ደግሞ አገኘሃለሁ አላገኘህም ወይም ማግባት ትችላለህ እኔ ልጆችን አሳይሃለሁ አላሳይህም የሚለውን መልስ ከንግስት ሱመያ ሲጠባበቅ እንግዲህ ንግስት ሱመያ ደግሞ የመጣችው መልስ ወይም ይዛ የመጣችው መልስ ተቃራኒ ሆኗል፣ ማለት ነው። በቃ ተቃራኒ ሆኗል። ስለዚህ እኔ አላቅም ማለት ነገሩ እንደዚህ እየተንዛዛ ሊቀጥል ነው ወይ ወይስ ምን እንዲሆን ነው? ንግስት ሱመያ ማለት ነው፣ ነገሮችን አጠር አድርገሽ ወይም ደግሞ ሰኢድ እንግዲህ ትናንት ረጋ ባለመንፈስ እንግዲህ ነገሮችን ተንተን አድርጎ መሆን ያለበትን ምሎም፣ እንግዲህ ያው ብዙ ጊዜ ይምላል። በእርግጥ ግን ደግሞ ስለማለ እናምናዋለን እያልኩ አይደለም፣ ግን እንግዲህ ምሎ ተናግሯል፣ ምሎ ተናግሯል። ምንም ነገር እንደሌለበት ወይም ደግሞ በቃ ማንንም ይዞ እንዳልመጣ ከይመን። ስለዚህ ልጆቹን እንደሚፈልግ ለአንዴና ለመጨረሻ ጊዜ ያለውን ውሳኔ እድል ሰጧት ነበር እንግዲህ ለንግስት ሱመያ። ንግስት ሱመያ ደግሞ ይሄን እድል እንግዲህ ድሉን ይመስለኛል አልተጠቀመችበት፣ አልተጠቀመችበትም። እንዲያውም ዛቻ ነው የዛተችው ማለት ነው ንግስት ሱመያ በቃ ዛቻ። ስለዚህ ይሄ ነገር ማለት እንዴት ታየዋልሽ? ንግሱ ማየው ማለት እንዴት አይተሽው ነው? ወንድ ልጅ ነው። አይ እኔ ካገባው ነው የምታገባ። ይሄ ልህ ነው፣ ልህ ማለት ነው። ልህ ደግሞ ቤት ሰርቶ አያውቅም፣ ወይም ልህ ቤት አይሰራምና፣ ነገሮችን በዚህ ልክ እንዲረዝሙ መጋበዝ አለብሽ ብዬ አላስብም። መጋበዝም የለብሽም ብዬ ነው ማስበው ማለት ነው። ምክንያቱም ለተጠየቅሽው ጥያቄ በቃ አጠርና መጠን ያለህ፣ እንገናኛለን። ተገናኝተን ነገሮች እንፈታለን። ታያለህ፣ አሳይሃለሁ። በቃ ሰላም ያለችኝ ውሸቷን ከሆነ አንተ በቃ ልጆችን ታያለህ፣ ነው ማለት ያለብሽ። እንደ ጭራሽ ለሰላም እንትን ብለሽ ትመጫለሽ? እን እንዲህ ነው የሚባለው። ይሄ ለሰላም ጠበቃ ሆነሽ ትመጫለሽ እንዴ? ንግስቷ ምን ማለት ነው? እንዴት ለሰላም ጠበቃ ተሆኛለሽ እነሱ ከእርስ በራሳቸው የተዋወቁ የራሳቸው ጉዳይ ነገር ግን ደግሞ እሷ ናት ያለችኝ ያልሽው አንቺ ነሽ ሰላም ካለችሽ ስለዚህ ወይ ብልጥ ሆነሽ እሷ ያለችውን ትበል ብለሽ ባልሽን ማግኘት ማግኘት ካልቻልሽ ደግሞ በቃ ማንንም የምታምኘ ከሆነ ደግሞ መቼም ቢሆን ሰላምን ልታገኙ አትችሉም ያ ማለት አንቺና ሰኢድ ሰላም ልትሆኑ አትችሉም ወይም ልትታረቁ አትችሉም ማለት ነው አንቺ እዚህ የሰላምን ነገር ከሰማሽ እሱም ደግሞ ሰላም እንፈልጋ ነው። ስለዚህ ሰይድ ብዙ ጊዜ ብሏል እንድንታረቅ አትፈልግም። ሰላም ምንም የሚኖራቸው ምንም ያንን ነገር አንቺ ከሰይድ ጎን ሆነሽ ማጣራት ወይም ማወቅ ትችይ ነበር ማለት ነው። ስለዚህ ቀለል ያለና መጠን ያለ መልስ እያለ አንቺ ይህን ሁሉ ማለት ምንም አስፈላጊ ነው ብዬ አላስብም። አዎ እናት ለልጆቿ እናት እናት ናት፣ እውነት ነው። እንግዲህ አባትም እንደ አባትነቱ የአባትነት ድርሻ አለው። ስለዚህ ያንን ነገር ደግሞ አብራችሁ ናችሁ ብትፈቱና አብራችሁ ናችሁ ነገሮችን ብታያቸው መልካም ነው ብዬ ነው ማስበው ማለት ነው። የዛሬውን እንግዲህ ያንን ነገር ማድረግ ያለብሽ ነው ወይ ኒካሽን አውርደሽ በቃ እንደፈለግሽ መሆን ነው። ኒካሽን ኒካውን ይዞ ስ ወንድ ልጅ ነው እንደፈለገ መሆን ይችላል። ወንድ ልጅ ነው ስላችሁ ሁሉም ወንድ እንደዚህ ይሆናሉ እያልኩ አይደለም። ግን ወንድ ልጅ ነው፣ በዚያ ላይ ደግሞ በእስልምና በክርስትና ቢሆን ኦኬ ከባድ ነው። ምክንያቱም ሰማንያውን ሳያወርድ ምንም የትም ምንም ማድረግ ስለማይችል ማለት ነው፣ ወይም ማግባት ስለማይችል። ይህ ደግሞ በእስልምና ስለሚፈቀድ ማግባት ይችላል፣ መደርደር ይችላል። ስለዚህ ነገሮች ወደ ሌላ ነገር ሳቶችን ነገሮችን ማሳጠር ትች ነበር ነው። እኔ ማለት የምፈልገው ማለት ነው ለንግስቷ ሱመያ። ስለዚህ ባታ ስረዝሚውና ባታ ዝንዛዥው፣ እንዲሁም ደግሞ የተሰጠሽን እድል፣ አሁን ደግሞ እኔ በተራዬ እሱን እንደዚህ ላድርገው የምትይው ነገር መሀል ላይ እንግዲህ ሰይድ ነገሮችን ትቷቸው ነበረ ትቷቸው፣ እንግዲህ አንዴ ከሮዛ ጋር አንዴ ከማን ጋር አንዴ ምናምን አንዴ በቃ በብዙ ከብዙ ሴቶች ጋር ነበር ስናየው የነበረው። እንደዚያም ከሚሆን እንግዲህ ከቤትሽ ዘሽ። ባልሽን መያዝ ነው። አይ አልይዘውም፣ አስፈላጊም አይደለም፣ አያስፈልገኝም፣ ባልነቱ አያስፈልገኝም ካልሽ ደግሞ የራስሽን ኑሮ መኖር ነው ማለት ፈተሹ፣ እንደፈለገ ይሁን በቃ፣ ልጅነቴን ከእሱ ጋር ጨርሻለሁና ከዚህ እኔ አልፈታውም ወይ ደግሞ አልለቀውም ካልሽ እቤትሽ ሆነሽ ነው እንደዚያ ማለት ያለብሽ፣ እንጂ ከርቀት ሆነሽ ዛቻ፣ ይሄ ማለት አሁን ዛሬ ሆኖ እንዳታድር ራሱ፣ ዛሬ ሆኑ ማግባት አለብህ ወይ ዛሬ ሆኑ ማስረግ አለብህ ወይ ዛሬ ማድረግ ያለብህን ማድረግ አለብህ ይመስለኛል። መልእክቱ ራሱን የተረዳሁት እንደዚያ ነው ቤተሰብ። ስለዚህ ንግስት ሱመያ አረጋጊሁ፣ የምሬ ነው አረጋጊሁ። እንዴ የምን ምን ምንድን ነው እንደዚህ? የምሬ ነው ቦጋሌ ሙት። አረጋጊሁ ይህንን ነው ማለት የምፈልገውነ ንግስት ሱመያ ማለት ነው። እና ቤተሰብ እናንተስ እንዴት አያችሁት? ምን ስትላላችሁ? ኮሜንት ላይ ይጠብቃለሁ ማለት ነው። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሆን። ባይ ባይ። ውዶቻ